የምትፈልጊበትን አገር ብቻ ነገርኝና ልጸልይልሽ። አሜሪካ በቃ መፍቷል። ፓስፖርት ሁሉ ይዘሽ ነው የመጣሽ። ዊች ሚንስ አንቺ ሬዲ ነበርሽ ማለት ነው። ቤት መሄድ እፈልጋለሁ ግን ሰሮቼ በጣም ተዘግቶ ዛሬ ፈንቅለን ከፍቶ አለ። ከማን ጋር ነው አሜሪካ መሄድ የምትፈልጊ? ወደ ቤት ሂዱ። አሜን። ሀይ ሀይ። ስንት ልታወጪ ነው? ሦስት መቶ ብር ይቻላል እንዴ ይቻላል። አንተ ስንት ልታወጣ ነው? እኔ ሀምሳ ሚሊዮን በስምሽ ምን ላርግልሽ? ማለት ማታ ብጃማ ላብሳ ሽቶ አፋሳ ሳልሳ ሻማ ላኩሳ እራቴ ግን ይህን ባልቤት ገነ ቤት ስገባ እሳት ጎርሳ እሳት ለብሳ ጠባብ ጅንስ ላብሳ ቅቤ ተላውሳ አኩርፋ እንዳንባሳ ቦጣጭራ ናክሳ ሰርታ ጫጫብሳ አስበዛ ጨርሳ በፍርድ ቤት ካስከሳ ምን ዋጋ አለው? ምን ሆነ ዋጋ የለን ሁሉም ነገር አረጀች አበቃች ብሎ አይደል? ደጅደጁን የሚያዩት እኔ ደጃየው ግቢያየው፣ ሚን የተለወጠ ነገር አለ? እሱን እንኳን ይተዉት፣ ፍቅሮት እንኳን እንደ ድሮ አይደለም። በረደም የተዉት እኔ ከድሮ ፍቅሬ ቅንጣት ያክል አልቀነስኩም። የድሮ እንኳን ይቅርና መቼም አሁን እንደ ቀድሞ ይወዱኛል? እውነት ነው? እንደ ፊቱ እወድሻለሁ። እውነት አሁን እንደ ቀድሞ ይወዱኛል? ባይበልጥ ደሜ ሙጭ፣ ባይበልጥ ከድሮ ማያንስም ሙጭ። እስቲ ከወደዱኝ እዚህ ውስጥ ይሳሙኝ። በስመ አብ ወልዶ መንፈስ ቅዱስ! ሴትዮዋ፣ ይሄ የጤና አይደለም። ማብደሻ ሁለቴ። እኔ ምን እብደት ነው? ከወደዱኝ ይሳሙኝ፣ ይሳሙኝ፣ እዚህ ውስጥ። አዎ፣ ምን አለበት? ምንም ምንም የለበትም እኮ እኮ

ከልባ ፈቃዱ እሺ። ከለሩ ራሱ ቸኮሌት ከለር፣ እንዴ በጣም ዊኒ ማየውን በጣም በጣም ነው የምወደው። በጣም ሁሉ ነገሩ መጣላለት ነገር የለም ከሱ እንት ሁሉ ነገር የተሰጠው በቃ አሟልቶ የሰጠው ፈጣሪ፣ ምንም ያጎደለበት ነገር የለም። በጣም ከለሩ አብሶ በጣም ቁመና ራሱ እሱ የምወድለት ባህሪ በቃ የሆነ እንደወንድ አይደለም፣ በጣም ኮስተራ ነው። በጣም ልቤ ሰው ወደ ወደ ቢላ መዳ የቀረበኝ ሁሉ ወዳጅ ይመስለዋል፣ ሰው ያምናል። ልቤ አጥቅም እንዴ ወፍር ያለው አይደል እሺ እውነትህን ነው ምናል። አልሰማኸኝም እንዴ? ሰምቼሻለሁ እንጂ እና ምን? እኮ ልክ ነው ምን መሰለሽ፣ ሂሩቴ አሁን ያልሽው ነገር ልክ ነው። ሀቅ አለሽ፣ እውነት ነው። እኔ ሙሉ በሙሉ እስማማበታለሁ። እውነትህን ነው ሂሩቴ አንቺ ያልሽው እኮ መሬት ጠባ አይልም። ዩ አር ሶ ፐርፌክት ቢ በጣም ነው እኮ ደስ ምን ነው ዩ ዌልከም። ግን አልሰማኸኝም አይደል? ምን ነበር ይሩት ትዳራችን ምን ሆነ? ምን ተፈጠረ? እስቲ እይ ምን ሆይ? ወፍሬ አለው አይደል? ይሄን ነበር የጠየቅሽ? አው ትንሽ ክብደት ጨምር ያለው አይደል? ወፍሬ አለው አይደል በስይ? እህ? ትንሽ ወፍሬ ያለ? ጋሽዬ ምን እያደረጉ ነው? እሄን ታየውና የቤቱን ስራ ጨረሽ? አሁን ተቃርጆ ሰርቼ ጨርሻለሁ። እትዬም ሄደዋል ወደ ገበያ። ግን እርስዎ ምን እያደረጉ ነው? ይሄ ማትስ ነው። ማትስ ደግሞ ትምህርት ይጠይቃል፣ ጭንቅላት ይጠይቃል፣ ማወቅን ይጠይቃል። ስለዚህ በጠይቅሽ ለማትመልሹ ነገር ጊዜ ያነፍችሽ። እሺ አይ ጋሽዬ፣ ኧረ ጠይቁኝ ነው፣ ችግር የለም። እኔ እንኳን ካለው እኮ ተምር ያለ ተምሮ ይተጫል። ይሄን ታውቂያለሽ? ማትስ ታውቂያለሽ? አዎ። እሺ፣ ራዲካል ፋይፍ አለ ከራዲካል ፎር ጋር ሲባዛ ስንት ነው ይመጣል? አይ ጋሽዬ አያወኩትም ይሄን እንኳን አላውቀውም ለማታውቂው ነገር አታልፍኝ ሰማሽኝ አይደለ መሀይም ደደብ እንዴ ጋሽዬ እርሶ ሁሉንም ነገር ያውቃሉ ማለት ነው እኔማ ስለተማርኩኝ የማላውቀው ነገር የለም በጣም ጥሩ ጉልላት ነው ያውቁታል ጉልላት አዎ ጉልላት ነው ያውቁታል ጉልላት ምንድን ነው ጉልላት ጉልላት አላውቅም ጉልላት አላውቅም እንግዲያውስ እርሶ ፊል ሲወጡ የሚስቶትን ሀልጋሚ ያገላብጣት ነው ጉልላት ማለት ሁሉንም ነገር አውቃሉ አይበሉ ዴድ የብርሶ ነው

አይ ከደከ ማንደከከ ምን ነው ተላዘሽ ሳ ወይ? እኔ እምልሽ እንደው የሆነ ሆነና ህጥሊያን ጋር ጎረቤት ናችሁ አይደል? ማለት ነው ጎረቤት ናችሁ እ እኔ እንዳለሁበት እና እንደ አገር ቤት ማለት ነው። አይሻልም? ልክ እንደዚህኛው ቤት እና እንደዚያኛው ቤት እኮ ቡና እንደሚጣጡት ማለት ነው። ምን አለችሽ?